ሰላም ሰላም ቤተሰብ እንደት ናችሁ? ሰላም ናችሁ? ዛሬ ይመስገን ሰላም ነው። ዛሬ እንግዲህ የህንድ ብሪያኒ አሰራር ነው የማሳያችሁ ማለት ነው። ብሪያኒ አሰራር እንዳረባ ድብርም ትንሽ ለየት ያደርገዋል ማለት ነው። እና እዚህ ጋ ሽንኩርት እየጠበኩ ነው። እዚህ ጋ ደግሞ ውሃ እያፈላሁ ነው። እዚህ ጋ ደግሞ ዶሮ እንደዚህ ናት፣ እንደዚህ ማለት ነው። ሁለት እኔ እና እሷ ሴትዬ እና እኔ ስለው በትንሿ ነው የምሰራው ማለት ነው። እና ከዛ እንደዚህ ነው ማለት ነው። ባሳያችኋለሁ እስከ መጨረሻ ተከታተሉኝ። እዚህ ውስጥ ምን ጨመርሽ ታላችሁኝ? ሶስት ቃሪያ ሁለት ድንች ግማሽ ዶሮ ነው ያደረኩት። እና ይሄ ይሄ ምንድንን የገባል? ይሄ ገርፋ ምናምን ምስ ምስላቸው ምናምን ይገባበታል ማለት ነው። እዛኛውም ላይ የማይቀርም ያረቦቹ ግን የዚህኛው ደግሞ ቃሪያ በጣም ይበዛዋል ማለት ነው። እና ካሜራውን አስተካ እንደዚህ ጠበስኩት ማለት ነው። በደንብ ርር ብሎ መጠበስ አለበት። አሁን ሩዙን ጨመርኩ ማለት ነው። እንደዚህ ሩዙን ጨመርኩት። አሁን ምን ጨመር ሳላችሁኝ እዚህ ውስጥ ጨምሬያለሁ በቃ፣ ገርፋ ምስማር ምናምን እነዚህ ነገሮች ጨምሬያለሁ እዚህ ውስጥ እዛኛው ውስጥ ማለት ነው። ይሄ ሩዝ ነው። እዚህ ውስጥ ደግሞ ሁለት ማንኪያ አሁን ሁለት ማንኪያ ዘይት ጨምሬያለሁ ቅድም አልጨመርኩም ነበር ማለት ነው። አሁን ደግሞ ያንን የጠበስኩትን ሽንኩርት እንደዚህ ጨመርኩ ማለት ነው። እንደዚህ ተጨመርኩ በኋላ ከዛ የምናደርጋለሁ መሰላችሁ ሩብ ጨምርበታለሁ፣ እርጎ ማለት ነው። ከዛውን ሶስት ማንኪያ ካፍ ባለ ማንኪያ እርጎ ጨመርኩበት ማለት ነው። እርጎ ጨመርኩበት። ከዛ እንደዚህ ደበላልቀዋለሁ። ከዚ ባህራቶች ምናምን እጨምራለሁ። ለመቅረጽ እኮ ለመት ስራ ላይ ነው። ካሜራማን የለኝም ብያቸው የለም አሁን ምን እዚህ ጋ ካሪባታ ይባላል ነበረ። በአማርኛ እንጃ። ኔጋ ከመጀመር ያለው ከስበራ ጀምር ያለው እዚህ ጋ የተፈጨጨው ሌላ የቀረኝ ነገር ለመቅረጽ አልተመቸኝ። ወይ ጉድ! እንዴት አድርጋችሁ ነው ግን እናንተ የምትቀርጡት ምግብ የምትሰሩ ሴቶች፣ ምግብ የምቀርጡ ሰዎች እና እንደዚህ ነው። ሲደበላለቅ ደግሞ ይሄን ይመስላል። እንትኑ ጭልፎ ዋገር ትንሽ ና ታዩ። አሁን ሩዙን ጨመርኩ ማለት ነው። ቅድም አሳይቻቸዋለሁ፣ ሩዙ ጨምሬያለሁ። አሁን ይኸው፣ አሁን ምንድን ነው የቀረበች ታላቱ እዚህ ጋር ከለሩ ቢጫ ሆነብኝ፣ ግን የራሱ ጉዳይ፣ ምንም ማድረግ አልችልም ቀይ ነበር ግዴታ መሆን ያለበት ማለት ነው። ግን ቢጫ ሆነ። ቁጫዳ ለድብጤ ጥራት ይቅርታ። ያው ጉባን ይሁን ጉርምስና ይሁን አይታወቅም። ጎርነን እናድርጎታል ማለት ነው። ጨምሬያለሁ። ይቅርታ። እንግዲህ ያው ካሜራው የሚሯሯጥባችሁ ይቅርታ እንጠይቃለን። ከዛ አሁን ምን ቀረሽ ታላችሁ፣ መጨረሻ ይሄን ነው ምንም የቀረኝ ምን ቀረኝ ነገር የለም። ይሄ የአረም ምግብ አይደለም። ይሄ እንደ ምግብ ነው የሚባለው፣ ግን አሰራሩ ቢቀራረብም፣ አይገናኝም፣ አይገናኝም። ካረቦቹ ጋር አይገናኝም፣ ግን ይቀራረባል። አይገናኝም ብለሽ ይቀራረባል ትችላላችሁ ለታኝ እና ከዛ ካናቱ እንደዚህ በቃ ያኔ ላይ ደስ እንደ እንዲል ማለት ነው። ይሄ ማሻላ ነው ማሻላ ማሻላ ነው ማለ ኮተታ ኮተቱን ገባ ያው ምናም ችግር የለም። ከዚ በኋላ ሸፉ እንትንለዋለሁ አንዴ ላቁምና ዛምን ታረጋላችሁ እንደዚህ በጭስ ታፍኑታላችሁ ማለት ነው። እንደዚህ እንደዚህ ተደረገበት እና ሳት ያን እንደዚህ እሽፉን እሽፉን አርጌ እጥደዋለሁ ማለት ነው። ከዛ በኋላ ለአንድ ሰዓት አቆየዋለሁ። አንድ ሰዓት ከሞላ በኋላ ይበስላል። ከዛ ወጣዋለሁ ማለት ነው። እስኪ እንዲህ ይህን ደግሞ አንዳንዴ አንዳንዴ ደግሞ ቀይር አድርጌ ላሳያችሁ ብዬ ነው ዛሬ በዚህ የመጣሁት ማለት ነው። እና ውዶቼ ማሮቼ ረዳችኋለሁ፣ አከብራችኋለሁ፣ አበረታቱኝ ሁላችን ማለት ነው። የአፋንድ ደስ ስለሆነ ለመሸፉን አልተመቸኝም። ቀሸፍ ልሸፍ፣ እንደዚህ ሽፉን አድርጌ ጣሪኮት ማለት ነው። እንደዚህ በሙኒም ሽፉን ታደርጉና እንደዚህ ጠጠላችሁ፣ ከዛ ለአንድ ሰዓት አቆየዋለሁን ነው ሰላሳ ደቂቃ እንደዚህ አድርጌ ሰላሳውን ደቂቃ ደግሞ ቀንሼ ጋዙን በትንሽ በትንሹ አድርጌ ያኔ ውስጡ በደንብ እንዲበስል ማለት ነው። ሩዙ በስሏል፣ ያኛው ደግሞ ይቀረዋል ማለት ነው፣ ዶሮና ድኞቹ። ስለዚህ ያው በዚህ አይነት እንጨርሳለን ማለት ነው ስራችንና በተረፈ ስለመጨረሻው ቪዲዮ የምታወሩ ልጆች ማለት ነው እስከ መጨረሻው ላይ የምር ቪዲዮ እስከ መጨረሻው ያው እውቀቱም ያው እውቀቱም ባይኖረንም ያው እንለማመድ። ለምግቡ ስራ ሳይሆን ያው ሌቱ ማለቴ ነው። ምግቡማ ያው ትርሳችን ነቅረንበታል እዚህ ሀገር እና ይሄን ይመስላል። እዚያ ሀገርም ምግብ እሰራለሁ የተወሰነ ግን አብዛኛውን ዙረት ነው እና ሲያርቅ ደግሞ ታዋቂ ነው። ተከታተሉ። ዛሬ ከኔ ጋር ነው ውሏችሁ ማለት ነው። እዚህ ጋር ደግሞ ምን እንደሰራ ታውቃላችሁ? የቀሰላጣ ሰርቻለሁ ማበያ ማለት ነው። ለዛ ለብሬያ ነው ማበያ። እዚህ ጋር መብሰል ተሰርቻለሁ ማለት ነው። እርጎና ሽንኩርት፣ እርጎና ሽንኩርት ይሄ አርጌ ጫው፣ ትንሽ አርጌ የቁንዶ በርበሬ አረግኩት እና አንድ ላይ ደባለኩት ይሄን የጨመርኩት ማለት ነው። ይሄ ገጭማ ችግኝ ይባላል ከስበሪያ ፍልፍል አንድ ላይ ፈጫሁት ማለት ነው። ትንሽ ይሄ በጣም ያቃጥላል ይሄኛው ማለት ነው በጣም የሚያቃጥለው ይሄኛው ግን ኖርማል ነው ምንም ነገር የለበትም ሶስት ነገር ብቻ ነው ያለበት ይሄ ካስና ዘንጀር ማለት ነው ታውቃላችሁላችሁ ይህን ይመስላል። አሁን በስሏል፣ ምግባችን ማለት ነው። ግን ሰዎቹ አልመጡ ሰዎቹ አልመጡም። ከጀመርኩት አንድ ሰዓት ሆኗል። እና የዛሬ ቆይታዬ ይህን ይመስላላችኋለሁ። እና በተረፈ እናንተ አበረታቱኝ በቅንነት፣ የኔ ውዶች፣ የኔ ድምቀቶች፣ ቤተሰብ እስከመጨረሻ ይብልኝ ማለት ነው። ዛሬ ሁለተኛ ቀን ነው፣ ምግብ ስቀርጽላችሁ ማለት ነው። ባለፈው የድንች አሰራር ብዬ ዛሬ ደግሞ የህንድ ብራኒ አሰራር እናንተ ተመቻችሁ ያ አስተያየት እጠብቃለሁ ማለት ነው። እና የኔ ወዶች እኔ ድምቀቶች ሁላችሁ ማጥፋ አመሰግናለሁ ስለምታበረታቸው ይበርቺ፣ ክበበት ስለምትል አመሰግናለሁ ከልብ ማመሰግነው አብራችሁ ሁላችሁም ስላላችሁ በጣም አመሰግናለሁ። ያው የጉሩሬ ነገር ግን አንዳንዴ ወሰድ መጣ እያደረገኝ ነው። ጉንፋን ጉንፋን አይደለም፣ ጉንፋን ለቆኛል፣ እዛው ሀገር ማለት ነው። ሲክ ተመጣው ጉንፋን አይደለም፣ ሌላ ነው፣ ቀይሮ ነው ማለት ነው። ግን አሁን እንደ ጉሩሬን ድምጤን ያዝ እያረገኝ ነው፣ ለማለት ያክል ነው እና ያው የህንድ ሀገር ታውቃላችሁ፣ አገር ነበር ያስጎመኘዋቸው። ዛሬ ደግሞ ስለዚህ አንዳንዴ ስታይላችን ቀየር አድርገን እንምጣ ብለን ነው፣ ሁሌ አንድ አይነት እንዳይደብራችሁ ማለት ነው። ያው እኛ ሰው ቤት ያለን ሰው ምንም መስራት ስለማንችል ይችኑ ያገኘናትን ነው የምንለቃቅመው። ታውቃላችሁ፣ ትርዱኛላችሁ እያስባለሁ። ሁላችሁ እንደኔ ሰው ቤት ያላችሁ አገር ቤት ያላችሁ እንኳን እናንተ ብታሳልፉትም ብታዩትም፣ ያው በእናንተ ምርጫ ነው ማለት ነው። እንደሚመጥናቸው አድርጋችሁ ይ ውሌ ማለት ነው እና እኛ በኛ እንደጋገፍ እርስ በርሳችን እንደጋገፍ። እውነት እርስ በርሳችን ቪዲዮ ስንለቅ እንተያይ። የምር ነው የምላችሁ። አሁን ፒን የተደረገ ሰው እንኳ ቪዲዮ ላይ ስትባሉ ለምን ነው አልፋችሁ የምትሄዱት? ነው አልፋችሁ የምትሄዱበት ምክንያት ምንድን ነው? ከፍታችሁ ታወት እርግጥ ስራ ሊበዛ ይችላል። አይመችም። ስራ ይደራረባል፣ አውቃለሁ ሁላችንም ሰው ቤት ስላለን ማለት ነው። ግን እርስ በርሳችንን እኛ ታልተጋገዝን ታልተደጋገፍን መቼም አናድግም፣ መቼም ማለት ነው። ነገም ተነገ ወዲያም፣ አመቱም፣ ሁለት አመቱም እዚሁ ሰው ቤት ነው ያለ ነው ማለት ነው። ለምን እና አብዛኞቻችሁ የምታበረታቱት የፈመሰው ሰው ነው። ሄዳችሁ ግር ሁላችሁ ቪዲዮ የምታውለን ማለት ነው። እኛው እኛው እዚሁ በዚሁ ሰው ቤት አርባ እግር ላለን ማለት ነው። አንተዛዘንም ለምን እንደምንጨካከን አናቅም። እነሱ እርስ የፈመሱት አትዩ ማለት አይደለም፣ ግን መጀመሪያ አስቲኝ፣ እኛን ያለንበትን ቦታ በቀራሰ ሁላችንንም ማለት ነው ያለንበትን ቦታ እኔ። እነሱ እኮ ዛሬ የለበሱትን ነገ የለብሱትም፣ ነገ የለበሱት ተነገ ወዲያ የለብሱትም። እኛስ በዩኒፎርም ነው የምንጣበቀው። ግፋ ቢል ማታ ነው ስናምን አሁን ማታ ነው የምቀይረው እንደሱ ማለት ነው ስተኛ ለምንት አንዳንድ ቀን ንዶች ወጥ ታሪ ቀንናም ዝም ብዬ ታጠቢ ምናምን ቀይራ ነው እሱንም በቃ ብዙ ነገር አለ ግን ይህን ይሄ እናስባችሁ እርስ በርሳችን እንደተጋገር እርስ በርሳችን ሰብስክራይብ እንደተደራረግ እንደተጋገዝ በቃ ካለንበት እንውጣ ቢያንስ ፈጣሪ የሀገራችን ሰላም አድርጎት በሰላም ሀገራችን የምንኖርበትን ነገር እናመቻች። በተረፈ ሁላቸውም በየ ሃይማኖታቸው ጸሎት አድርጎ ሀገራችን ሰላም እንዲያደርግልን ዞሮ መግቢያችንን ማለት ነው። እነ ሌላው ምንድን ነው? ሌላ ምንድን ነው የቀረኝ ነገር ቢኖር ይኸው ነው እንግዲህ ሁሉቼ ማሮቼ ማሳስባችሁ ነገር ቢኖር ይሄንን ነው ማለት ነው። የምር ያውን ይሄ ያው ሁሉ ነገር በሳቅ ስለማሳልፍ ነው አንዳንዴ ሳቄ የሚቀድመኝ ማለት ነው። እና የኔ ምርጦች የኔ ድምቀቶች ሁላችሁም ወዳችኋለው። አመሰግናለው ስለነበረን ቆይታ በጣም አመሰግናለው። መልካም ያው የመሸ ስለሆነ መልካም ምሽት ይሁንላችሁ። ሁላችሁም በያላችሁበት ቻው ብያለው የኔ ውዶች የኔ ድምቀቶች